እናንተን ጀምር ራሳችሁን ብታስተዋውቁን የት ተወለዳችሁ፣ የታደጋችሁ ከሚለውን ጀመርሸ። ሀገሬ ተመልሼ ማስተማር አለብኝ ብዬ እያሰብኩ እያለሁኝ እንዳልመለስ ከለከሉኝ። ናሳኔና ናጅራፊ በዚህ በወጣትነት ጊዜ ይሄ ከነሳችሁት ስፔሻል ክፍለ ሀገር ከነበረው የዒልም ጊዜ ምናምን በጣም ከባድ ነበር። አሁን ወጣቱ ሰንፏል። አሁን አቅሪውም ቀሪውም እየጠፋ ነው። መጀመሪያ ምንጫችን የኢትዮጵያ ዑለማ ዋና ምንጩ ገጠር ነው። አንዳንዴ የተበሳጭተን ለ ወደ ቤት ለመመለስ ስናስብ እንዲ ራቢ ብዬ እንደገና ጃይሮኛ ለቀር ነው እንዴ ብለን ተመንገድ እንኳ የተመለስኩበት ጊዜ አለ። መለኮታዊ ስንቅ ነው ማለት ነው ከጌታ ሰዎች እንዴት አድርገው ህይወታቸውን እንደሚመሩ የሰው ዘር እስካለ ድረስ ይመለከተዋል። የማንም ጎሳ፣ የማንም ቋንቋ፣ የማንም ሀገር በማንም ዘመን ቢሆን ነቢ መሐመድ ሲመጣ ሁላቸውም ተቀበሉ። ቁርዓንን እስኪ በአንድ አረፍተ ነገር ብገልጹልን ሸህ ምን ትሉት ነበር? ዘመን ምን እላለሁኝ አላላ ስ ሰው ሲባል በሙሉ ለኪሳራ የተጋለጠ ነው። እና ትዛት ኪሳራ መዳን የሚፈልግ ካለ አራት መስፈር መስፈርት ማሟላት አለበት። አሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ ተመልካቾቻችን ይህ አልፉርቃን የተሰኘው ወርሃ ረመንን ከእናንተ ጋር የሚቆየው ስለ ቁርአን የምናወራበት ፕሮግራማችን ነው። ዛሬም በሀገራችን ከሚታወቁ ታላቅ አሊም በቁርአን የሚታወቁ ታላቅ ሸጋር ተገናኝተናል። እንሻላ ስለ ታሪካቸው ቁርአን የተቀሩ ተፍሲሩን የተማሩ ከዛም በኋላ ስለማስተማራቸው ከዛም ባለፉ ቁርአን ተደቡር ስለማድረግ ትርጉሞቹን ስለመረዳትና የአላ ስብሃነወተዓላ መልእክትን ወደኛ ስለ ማስረጽ እናወራለን እንሻአላህ። ሸይኻችን ውስጣታችን አክብረው እዚህ ድረስ ስለመጡ እጅግ አርገ እናመሰግናለን። መርሓባ ሸህ። እስኪ ከእናንተን ጀምር ራሳችሁን ብታስተዋውቁን የት ተወለዳችሁ፣ የታደጋችሁ ከሚለው እንጀምር ሸህ ብስምላ። አልሐምዱሊላህ ረብል ዓለሚን ወሶላቱ ወሰላሙ ዓላ አሽረፍል አንቢያ ወል ሙርሰሊን ነቢይና ሙሐመድ ወዓላ አሊሂ ወሶሕብ ወታቢና አጅመዒን። እንግዲህ ትንሽ ይረዝምብን ይችላል፣ እንዴት አርጌ እንደመሰጥ ጥ ትውልዴ ወሎ ነው። ወሎ፣ ሰሜን ወሎ ዋላ ደላንታ የሚባል አውራጃ ወይም ወረዳ ውስጥ ነው። እዛ ከሰባት ዓመት በኋላ ወደ ምዕራብ ጎጃም፣ በዛ ጊዜ ምዕራብ ጎጃም ነበር። አሁን ደግሞ ቤንሻንጉል ሆኗል መተከል ዞን ነው። እዛ ነው ቁርዓን የቀራሁት መጀመሪያ። ከዛ ቁርዓን ቀርቼ ትንሽ ወደ ኪታብ በሚሻገርበት ጊዜ እናቴ እዛ ወሎ ነበረች ና አባቴ ናቸው ወደዛ ይዞኝ ይሄዱት ረሀማቸው ና መላለስ ነበረ። አንድ ጊዜ ከእናቴ ጋር እንዴት ነበር ኋላ እዚህ ደቡብ ወሎ ያው የዒልም አካባቢ የነበረ እዛ መጣ ማለት ነው። ቁርዓን ተጨረስኩ እና ፊቄ ተጀመርኩ። በኋላ ደቡብ ወሎ ቃሉ የሚባል አካባቢ ሸሙሐመድ ታጅዲን የሚባሉ ታዋቂ አልሚ ነበሩ ና ሳኒ ሸሪካ እሳቸው ጋር የፊቅህ አልሀነፊያ ለሶስት አመት ያህል እዛ ቆየሁኝ። ከዛ በኋላ የሰባ ሰባት ችግር መጣና አካባቢው ያው ምግብ ጠፋ። ስለዚህ ስንራብ እንደገና ያው አባቴ ጋ ጎጃም በጣም ጥጋብ ነው፣ ማሻላ እዛ ሄድኩኝ። እዛ ደግሞ ያው ሌላ ሸህ ነበሩ ሸሞኒ የሚባሉ እሳቸው ተፈናቅሎ አገኘኋቸው። ቁርዓን የቀራሁት እሳቸው ጋር ነበረ። በእሳቸው ግር የእሳቸው ተማሪ የሆኑ ሽማመር ካሚል የሚባሉ አሁንም አሉ። እሳቸው ጋር ፊቄ ቀራሁኝ ማለት ነው። አንዳንድ የቋንቋ ሰዋሰዎችን ምናምን ጭምር እዚያ አንድ አምስት ዓመት እሳቸው ጋር ቆየሁኝ። ከዛ በኋላ ወደ ጎንደር ክልል ወረታ የምትባል ከተማ ላይ በዛ ወጠን ገጠር ውስጥ አርባን በምትባል አካባቢ ላይ የቋንቋ ትምህርት ናሁ የሚባለው ና እሱን ለሶስት ዓመት ያህል እዛ ቆየሁኝ። ከዚያ እንደገና ተመልሼ መተከል ሄድኩኝ። እዛ ሻህ አህመድ መሐመድ የሚባሉ ታዋቂ ሙፈሲር ነበሩ። ላይርሐማቸው እሳቸው ጋር ለመጀመሪያ ጊዜ ተፍሲሩን እዛ ቀራሁኝ። ከዛ በኋላ ወደ አዲስ አበባ መጣሁኝና እዚሁ ያው ሀጂ ራፊ ታላቁ መሐዲስ ጋር ኩቱብ ሲታ የሚባለውን ቀራሁኝ። በተጓዳኝም ደግሞ ጧት ጧት ከሀጂ ሳኒ ሀቢብ ጋር እሳቸው በተፍሲር በጣም ታዋቂ ነበሩና ተፍሲሩን መድገም አለብኝ ብዬ ከእሳቸው ላይ እንደገና ደገምኩት። እዙ መጥጭ ማለት ነው። ከዚያ በኋላ ያው ሌሎችም ተጓዳኝ የተለያዩ ትምህርቶች ታረኩ። በኋላ ወደዛ ወደ ሀገሬ ተመልሼ ማስተማር አለብኝ ብዬ እያሰብኩ እያለሁኝ እንዳልመለስ ከለከሉኝና ሀጂሳኒና ና ጅራፊ ነቲ የዚያ ጊዜ ሰው አልነበረም። እዚህ የሚያስቀራና እዚህ እኛ ታያለ ሳኒ ብዙ ስራ ይበዛባቸው ነበረ። አጅራፊ እንኳን ማሻአላህ ቀን ሙሉ ነበር የሚያስተምሩት። እኛ አሁን እንዲህ ዋና የሀገሪቱ ከተማ ላይ በቂ ሰው ሳይኖረን ወደ ክፍለ ሀገር መላክ አንችልም፣ እዚሁ ማስተማር አለበት ብሎ አስገድደው አንዋር ውስጥ እንዳስተምር መደቡኝ ማለት ነው። እና አንዋር ውስጥ እንግዲህ እዛው ትምህርቴንም እየጨመርኩም እንደገና እያስተማርኩም ለአስራ አምስት አመታት ያህል አንዋር ውስጥ አስተማርኩኝ ማለት ነው፣ ወያኔ እስከሚመጣ ድረስ በደርግ ጊዜ ማለት ነው። ከዚ በኋላ ወያኔ መጣ። እንደገና ያው ደህና ደዕዋም ተነቃቃ። ከዚያ ያው ወያኔ ተተናኮለን ወጣት ድርጅት የሚባለው አቋቁመን ነበረ የነበርኩ መሞራው ና ያን ድርጅት በጣም እያደገ ሲመጣ ፍርሀት ተሰማቸው ና ያዋክቡኝ ጀመር ማለት ነው። በዛ ሁኔታ ላይ እያለን አንድ አራት አመት ከሰራን በኋላ ያ ኦምራ ብዬ ሄድኩኝ ወደ ሱዲ። እዛ ደርሼ ለ አስራ አምስት ቀን ልመጣ ነበር። እዛ እንዲ ያለሁኝ ዜና ሰማን ምን የሚል ከአዲስ አበባ ዛሬ ተሸብሮ ነው የዋለው። ረመዷን ነበር፣ ጅሙአ ቀን ዛሬ፣ አኗር መስጅድ ዘግጅ ተተኩሶ ሰው ሙቶ ብዙ ሰው የታሰሩ የሚል ዜና ሰማን ማለት ነው። እና እኔን ነበር ዋና የሚፈልጉት፣ ሌሎችም አሉ የሚባሉት ና ሀጅ ወሌ ና ሀጅ ዙበይር ኮሚቴ አስተዳደር በሙሉ አሰሯቸው። እኔ በዛው ቀረኝ ማለት ነው። ያው በተሰብም የሚያቀኝ ሁሉ እንዳት መጣ? ካፕቴን ተፈላጊ ተባልኩኝ። እዛ ያው ሳናስበው ቅያሬ ልብስ እንኳ ሳኒ ስደተኛ ሆነን ቁጭ ያልን ማለት ነው። እዚ አንድ አንድ አመት ያው ከስምንት ወር የሚሆን እየተደበቅን እዛ ደግሞ ያስቀመጡም ታልተደበቅ ተቀመጥን። በኋላ በመጨረሻ ያው አንድ አዛን ሲል አጠገባችን መስችር ነበረች። እዛች መግሪብ ሰግጄ እመጣለሁ ሲል በር ላይ ያዙኝ። እዚህ መጠን በዲብቅ የሆነ ቦታ ተደብቄ እንደገና በሌላ ስም ተስቦ ትናወጣሁኝ ፓስፖርት አውጥቼ መልሼ ያው ተዚያ ቤዛ ተላከልኝ ተመልሼ ሄድኩኝ ማለት ነው። እና ከዚያ የሀያ ሶስት አመታት ነው ሰኡዲ ላይ በዚያ የቆየሁት ማለት ነው። ከስንት ጀምሮ ማለት ነው ያው አነው ወያኔ የግባ ምንድነው ሰማንያ ሶስት ነው አይደል? አራት አመት ተጨምሮ ሰማንያ ሰባት አካባቢ ማንሄር ነው። ከዛ በኋላ ያው ሀያ ሶስት አመታት እዛ ቆይተን ለት መጣት ተተባለ እዛ ደግሞ መተን አሁን ወደ ሰባት አመት እያደረግን ነው እዚህ እና በአጭሩ ጊዜ እንዳይፈጅብን ይህን ይመስላል ያው የትምህርት ሂደታችን ነው። በአጠቃላይ ሀያ ሁለት አመታት ጨርሻለሁ በዲን ትምህርት ላይ ማለት ነው በመማር ብቻ በማስተማር አሁን ወደ አርባ ዓመት አልፏል። በጣም ደግሞ የምትታወቁት በቁርዓን ተፍሲር እውቀት ነውና ብዙ ሌላም የደከምኩባቸው ብዙ ነበሩ። ቁርዓን ሷሒቦቹን ከፍ ያደርጋል የሚባለው በረካኑ ስ ላይ አልሐምዱሊላህና እዛም ያው ስደተኛ ሁኜ በሱ ነው የተሰማራሁት። የግል ስራም እየሰራሁ ምን እያልኩኝ ከጁሙዓ ና ሀሙስ ምናምን ኢትዮጵያውያን እ እያሰባሰብን አሜሮችም መስጅድ ፈቀዱልን ምናል ጀዛሙላህ ኸይር እዛ ደግሞ አፍሪካ ቲቪ መጣ ድርሳችንን እየሰጀለ በሱዳን ዞሮ እንደገና ወደ ሀገር ቤት ሊመጣ ቻለ ማለት ነው። ተፍሲር በጣም ብዙ ጊዜ አቅርተዋል። ምን ያህል ጊዜ አቅርተዋል? ስታት ተፍሲር በሙሉ አርባ ዓመት በላይ አይ ምን ያህል ጊዜ አስከትሟል ተስተውስታላችሁ? ነው ብዙ ነው በጣም ተሙዙኑ መርሓባ በዚህ በወጣትነት ጊዜ ይሄ ካነሳችሁት ስፔሻሊ ክፍለ ሀገር ከነበረው የዕልም ጊዜ ምናምን በጣም ከባድ ነበር። አሁን ወጣቱ ሰንፏል። በዛ አይነት የልም ደረጃ መሄድ፣ በዛ አይነት ልፋት፣ በዛ አይነት ትንትን ይከብደዋል ና በጣም ብዙ ገጠመኞች እንደሚኖሩ ተስፋ አደርጋለሁኝ በጣም ብዙ ከባባድ ጊዜያቶች ያልፋሉ ና ግን ያሁን ወጣት ላይ በዚህ ረገድ ሳናልፎ የሆነ መልእክት ብታስተላልፉ ደስ ይለኛል። ኤልም ማለት ትንሽ ነገር ሰጥተ ነው አይሰጠንም። አይደለም እንደሚሉት ሙሏችንን ካልሰጠ ነው ትንሽ ነገር አይሰጠንም። አዎ ይህ ነው ችግሩ። አሁን አሁን አቅሪቦም ቀሪውም እየጠፋ ነው። መጀመሪያ ምንጫችን ኢትዮጵያ ለማ ዋና ምንጩ ገጠር ነው እና ወደ ከተማ የሚገባው የመንዝማ ሰው ቃማቲ ምናምን ነበር እንጂ ነውር ነበር በሳንኳንደ አንድ ሁለት ጊዜ ከተማ ከሄደ ያባረሩ ናል። አንተ በቃ ለዚህ ብቃት የለምን ደረሶችን ታበላሻለህ፣ ተብሎ ተሰናበታለህ። እና ችግሩ ያው ተቆጥሮ አይዘለቅም። እዚያ ጊዜ ያው ራቡም ብርዱም፣ ቁንጫው፣ ቱካኑ ምኑ ያው ማአት ነገር ነው እና በተለይ ክረምት ሲሆን ያው ገበሬዎቹ እህል ያልቀባቸዋል፣ እነሱም የሚበሉት ያጣሉ እኔ በመደዳ ሁለት ቀን ሶስት ቀን ድረስ እህል ሳንበላ ምናድርበት ነገር ነበር። ጠዋት አንዲት ቁራሽ ታገኘህ እማ ማሻአላህ ነው። ማታ ወይ ጠዋት፣ ወይ ማታ አንዲ ትንሽ ቁራሽ ታገኝህ፣ ያ ችግር የለውም እስከ ሁለት ቀን። በተለይ ናሕው ስንቀራ ጎንደር አካባቢ ካሉ ሁለት ቀን በመደዳው ምንም እህል የሚባል ባፌ ሳይገባ ሰልፍ ያለው ጎንደር ደግሞ ሶስት ቀን እና በጣም ትልቅ ችግር ነበር። በዛው ላይ ኢማም ነበር ሩዛት አለ የምንለብሰው የለም። ቀንም ቅሌትም የምንለብሳት ያቺ አንዴ ጠላናት። አፈር ላይ ነው የምንተኛ። ያ ሁሉ ሆኖ እንግዲህ ያው ቂስማ ነው የሚባለው ነገር እንደርዚቅ ነው ያ። እንዴ አላህ ተቀደረልህ፣ ችግር ብዙ ጊዜ አይበግረንም። በቃ የፈለገው ቢሆን ይሆን። አንዳንዴ ተበሳጭተን ወደ ቤት ለመመለስ ስናስብ እንዴ ራቤ ብዬ እንደገና ጃይሮኛ ለቀር ነው ብለን ተመንገድ እንኳ የተመለስኩበት ጊዜ አለ። ጉዞ ተጀመርኩ በኋላ ማለት ነው። እና ብዙ ውጣ ውረድ ያጋጥማል። መማ አለ ያን ሁሉ እንግዲህ እንትን ብለን አልሐምዱሊላህ አላህ አለው ድረስ ቀጠልንበት ማለት ነው። ማሻአላ ወደ እንትን ወደ ሀሳባችን ስንገባ እስኪ ስለ ቁርአን ነንሳ መጀመሪያ ማህወል ቁርአን ከሚለው ብንነሳ ደስ ይለኛል። ቁርአን ማለት ምንድን ነው? በእናንተ አረዳድ በእናንተ አገላለጽ እንዴት ተመልካቾቻችን ቢረዱት ጥሩ ነው? ቁርአን ማለት ያው ከጌታ የተላከ መለኮታዊ መመርህ ማለት ነው። ጌታ ለፍጥረታት ፈጥሮ አረሳቸው አልተዋቸውም። ያው ሰዎች ሁልጊዜ ከሱ ጋር እንዲገናኙና ና በፍቃዱ እንዲመሩ፣ ቀደም ሲልም የተለያዩ ነብያትን ልኳል፣ የተለያዩ ኪታቦችን አውርዷል። በመጨረሻው ያው ነቢይ መሐመድ ናቸው አለ ሰላቱ ወሰላም። እዛ በፊት የነበሩ ታዋቂ በጣም የሆኑት ተውራት ለነቢዩላህ ሙሳ፣ እንጅል ለነቢዩላህ ኢሳ፣ ዘቡር ለነቢዩላህ ዳውድ እንደገና ሶሁፍ የሚባሉ መጽሐፎች አጫጭሩ ደብተሮች ለተለያዩ ነቢዮች ለሙሳና ለኢብራሂም ደግሞ በተጨማሪ ጽሁፍም ተሰጥቷቸዋል እና ቁርዓን የመጨረሻው ነቢይ ይዘውት የመጡት ነው ማለት ነው። በመሰረቱ ያው ቁርዓን ማለት ቃሉ እራሱ እንደሚያመለክተው ሁልጊዜ እንደ ስንቅ አድርገህ የምታነበው ና የህይወት መመሪያ የምታደርገው ነገር ማለት ነው እና አንድ ጌታ ጥረታትን ፈጥሮ ምድር ላይ እንዲኖሩ ካደረገ በኋላ ከሱ የሆነ መመሪያ ለመላክ ወስኗል። ምክንያቱም ፈጥሮ ዝም ብሎ መረን መልቀቅ የለበትም። ፈጥሮ ሲያበቃ የህይወታቸው እንዴት እንዲመሩ አቅጣጫ ካልሰጣቸው የሰይጣን ሰለባ ነው የሚሆኑት። ስለዚህ ላኪ የሆነ አካል አለ፣ መልእክት አለ፣ መለኮታዊ መልእክት። የመልእክቱ ደግሞ አስተናጋጅ በመካከል በነቢዮችና በእሱ መካከል መላእክ አለ። ጅብሪል የመላእኮቹ አለቃ ጅብሪል ዋናው ነው። ለሁሉም ነቢዮች የሚያመጣው እሱ ነው። ከዛ መልእክቱ ከጅብሪል ተቀብለው ነቢዩ ናቸው። ተነቢዩ ወደ ሰሐቦች ሰሐቦች ተዛ በኋላ የሚቀጥለው ትውልድ እስካሁን ድረስ እየቀጠለ ነው ያለው ማለት ነው። አልፎ አልፎ አንዳንዴ ድክመት ያጋጥማል፣ ግን መለኮታዊ ስንቅ ነው ማለት ነው። ከጌታ ሰዎች እንዴት አድርገው ህይወታቸውን እንደሚመሩ በዚህ ምድራዊ ህይወታቸው ከጌታቸውም ጋር ከፍጥረታትም ጋራ እንዴት እንዲስማሙ ግዴታና መብትን የሚለዩበት ዘላቂው ዓለም ደግሞ የሚዘጋጁበት የሆነ ከጌታ የተላከ መመሪያ ማለት ነው ቁርአን ማለት ባጭሩ። ኢንሻአላህ ከዚህ መለኮታዊ ስንቅ የራቀ ሰው ምን አይነት ህይወት የሚኖር ይመስላችኋል? ሸ ያልቀራ ምንም ቁርአንን የማያውቅ ሰው ወይም ደግሞ ከባድ ነው እሱ ወመን አረዶ አንዚክሪ ፈኢነው ይሸትን ዘንካ ተግሳት ተኔ መመሪያ የራቀ ሰው እነ ለሁ መሸተን ዶንካ የጭንቅ ህይወት ይኖረዋል ይላል። ጭንቅ ማለት ሀብትም ቢኖርህ፣ ስልጣንም ቢኖርህ የህሊና እረፍት አታገኝም። ምክንያቱም ጌታ የፈጠረብህን ዓላማ አላወቅክም ማለት ነው። ጌታ ጋራ የምትገናኝበት መንገድ የለም። ስለዚህ ሁልጊዜ ያው ተረባብሻ ነው የምትኖረው። እምነት ሲኖርህ ግን የመንፈስ እርካታ ይኖራል ማለት ነው። ይህ ጌታ መመሪያ እየሄድኩ ነው ስታልክ ሰይጣንም ብዙ ሊያጠቅ አይችልም። እውቀት ይስቃለህ ድረስ ማለት ነው። ስለዚህ እንለው መሸተን ቶንካ ወናሽሩ የመልቅያመት የአማ ይላል። እዚህ በዱኒያ የፈለገው ቁሳቁስ የፈለገው ስልጣን ሀብት ምናምን ኖርህ ይህ ጭንቀትና የሰቀቋ ኑሮ ነው የምኖረው ተኔ ፍቃድ ውጭ ሆነው ይላል። አላህ ሱብሓነሁ ወተዓላ የመልቅያማ ሲሆን ደግሞ ወናሽሩ የመልቅያመት የአማ የበተንሳ ዕለት ህዝቦች ሲነሱ ተኔ መመሪያ ጋር ያልተገናኘ ሰው አይነ ስውር ሆኖ ነው የሚነሳው ይላል። አይነ ስውር ሆኖ ይነሳል። ያኔ እንዴት ሌላው አካል የሁሉ ተመልሶልኝ አይኔ ብቻ ለምን ቀረ ብሎ ጥያቄ ያቀርባል። እና ነስሮ መልክ መት አማ ለምንድ ነው እኔ አይን አልነበረኝም ወይ ለምን አይኔ ጠፋብኝ ብሎ ሲጠይቅ አላህ ሱብሓነሁ ወተዓላ መልስ ምን ይሰጠዋል? እና ከዛሊከ

ለዜና እውር አድርገን ያስነሳነ ብሎ ይሳለቅበታል ይላል። እና ያው ከዛ በኋላ ያው ቅጣቱ እርደቱ ይህ ነው የሚባል ነገር አይደለም። ፈመን አዕረደ ዐን ዚክሪ ያለው ግን እነማን ስ ያልቀራ፣ ፈመን አዕረደ ዐን ዚክሪ ያለው ሁሉን ያጠቃልላል። ዚክሪ መጀመሪያ ያላመነበት አለማመን ነው የመጀመሪያው ኤራት እና ዝም ብሎ ብዙ ሰዎች አሁን ባሉ ባልታ ዝም ብለው ነው ራሳቸውን ጨለማ ውስጥ የሚያኖሩት ማለት ነው። እናቴ አባቴ እንደዚህ ነው እና ያው የራሴ እምነት አለኝ እያለ ጌታ የመጨረሻ አማራጭ ላከውን ትተው የመጨረሻ የመጀመሪያ መጽሐፎች ሌላ ነብዮች ያመጡት መርህብ ቢበቃ ኑሮ የተጨማሪ መምጣት ባላስፈለገ ነበረ። ስለዚህ የመጨረሻው ድል ቀድሞ ነብያቶችን በትንቢ ተናግረዋል። የመደምደሚያው አጠቃላው መሐመድ ነው። ቁርዓን ይዞላቸው ይመጣል ብለው እነ ሙሴም እነ ኢየሱስም ሁሉም ተናግረዋል ማለት ነው። ጋብዘዋል እሱ ሲመጣ እንዲትቀበሉ እስከዛ ድረስ መጽናኛ የሆናችሁና ያሉት ማን ነው? ወላ ኦሬት ወላ ወንጀልም ቢሆን በሙሉ ሀታ ሙሳ በህይወት ተመልሶ ቢመጣ እኔን መከተል እንጂ አይፈቅድለትም ነበር ብለዋል ነብዩ አለ ስላት ወሰላም። ሙሳ እንግዲህ በጣም ታላቅ ታዋቂ ነብይ ናቸው። እሱ እንኳ ቢመጣ እሱም ተመኝቷል። ሌለት ልሚዕራጅ ወደ ሰማይ ጌታ ባረጉ ባረጉበት ጊዜ ነብዩ መሐመድ የተለያዩ ታላላቅ ነብያቶች በሰማያት ላይ ተመድበው አቀባበል ና ሽኛኘት ያደረጉላቸው ነበረ ወደ ላይ ጉዞ ሲያደርጉ ማለት ነው። እና ሙሳ ተቀበሏቸው ና በክብር ሸኟቸው ወደ ላይ ያሳልፏቸው። ሁሉም በደረጃ በደረጃቸው ነው የተቀመጡት። እና ሁሉም ደረጃ ላይ ሙሳ ወደ አምስተኛው ሰማይ አካባቢ ነበሩ። እና ታለፉ በኋላ አለቀሱ ይላል። ሙሳ ለምን ሲባሉ ተበኋላ የመቶ በለጠኝ ረግጦኝ አለፈ እኮ ብለው ቅናት ይዟቸው ማለት ነው። ሲያደርግ እንደዛም ከመሆኑ ጋራ ያው መከሯቸው፣ ተባበሩ። ጌታ ጋር ሂደው ጌታ ምን አዘዘ ሲሏቸው፣ አምሳ ሶላት በቀን እንዲሰግድ። አረ ይህም አይቻልም አሉ፣ እኔ እስራኤሎች እንተዚህ ያነሰ እንኳን አልችል ብለው ስንት መከራ አይቻለሁ። ስለዚህ አስቀንስ ብለው መከሯቸው፣ የተመለሱ እንደገና እየቀነሱ አምሳ የነበረውን ወደ አምስት አወረዱት። አምስቱ ቋሚ ነው፣ ካሁን በኋላ አጅሩ ግን አይቀነስም፣ ያው አምሳ እንደተሰገደ ይቆጠራል። ይሄንን ይህንን በእሳቸው ትብብርና ምክር ነው ያስቀነሱልን ማለት ነው ለኛም። እና ያን ያህል እንግዲህ ደረጃ ያላቸው ሙሳ እንኳን ለምን በለጠኝ ብለው ቅናት ይዟቸው አለቀሱ ይላል ማለት ነው። እና እነዚህ ሁሉ ነቢያቶች ነቢዩ መሐመድ እንደሚመጣ ተናግረዋል በግልጽ ደግሞ መናገር ብቻ ሳይሆን ተቀበሉ። እኔ የምኖር ራሴ በህይወት እቀበለው ነበረ የሱን ብለው ኑዛዝ ያስተላልፈዋል ሁላቸውም ማለት ነው። አላህም ደግሞ አዟቸዋል። ይህን እንዲናገሩ ለኡመቶቻቸው የመጨረሻው ነቢይ እንደዚህ ይሆናል። ለአጠቃላይ ደግሞ ለዓለም የተላኩት ነቢይ መሐመድ ናቸው። ሌላው ለተለያዩ ብሄር ብሄረሰቦች ለተለያዩ ለአንድ ወረዳ ወይም ለአንድ ክልል ለአንድ አህጉር ነው እንጂ በአህጉር ደረጃ እንኳን የሚሸፍን ብዙ የለውም። ሁሉም ነቢያቶች የአካባቢ የተለያዩ ብሄረሰቦች ላይ ነው የተላኩት። አብዛኞቹ በእኔ እስራኤል ናቸው፣ እስራኤላውያን ናቸው። ስለዚህ ነቢ መሐመድ ግን ካፈተ ሊናስ ነው ያለው አላ ለሰው ልጆች ሁሉ በሙሉ የሰው ዘረኝ እስካለ ድረስ ይመለከተዋል። የማንም ጎሳ፣ የማንም ቋንቋ፣ የማንም ሀገር በማንም ዘመን ቢሆን ነቢ መሐመድ ሲመጣ ሁላችሁም ተቀበሉ ተብሎ ነው አደራ ተወልም የተላለፈው ማለት ነው። ይህን ያላወቁኛም ሃይማኖት አለን ይለዋል ማለት ነው። ያንን እንግዲህ የተሰረዘውን ጊዜ ያለቀበትን ይዘን እንቀጥላለን ይላሉ ማለት ነው። እና ወጀድና አባአና ላቶቻችን ያገኘ ነው ይሄ ነው ይላል። አባተ ነገ ሀላፊነት አይወስድልህም እና ጠና ሳጀተና ኩበራ አናፋቶ ልነሰቢል የመልቅያማ ጌታ ይጠይቅሃል አንተ በነቢዩ መሐመድ ጊዜ አልነበርክም ለምንድን ነው ያል ያልተቀበልከው አባቶቻችን ያው የቀድሞ ሃይማኖት አለን ብለው ነባሩ ሃይማኖት የኛ ነው ብለው መከሩን ሰበኩን አባቶቻችን ከኛ የተሻለ ያውቃሉ ብለን አመናቸውና እነሱን ተከተለን ተጓዝን ይላል ማለት ነው እናንተ አእምሮ ሰጫቸዋል፣ አይደለም? እንደ በጊ መስብ ዝም ብለህ የምትቀበሉ አባት ስጋህን ነው እንጂ የወለደው፣ መንፈስህን አንተ ነ መመራት ያለብህ አቅል አለህ። አንተ አመዛዝነህ ያሉትን ሃይማኖት አመሳክረህ የተሻለውን መቀበል ሲገባህ ለምንድን ነው ዝም ብለህ የልማድስ ሰለባ የሆንከው? ይልና በቃ እናንተ የጀሃንም ናቸው የሚል ውሳኔ ያልፍባቸዋል ማለት ነው። እዚ ጊዜ ምን ያሉ በቁጭት እንደገና መክሰስ ይጀምራሉ። አባቶቻችን እና አጧና ሳዴትና ወኩበራ አናፋአተሉነ ሰቢል እኛ አላቆቻችንን አባቶቻችንን፣ ትልልቅ አዛውንቶች፣ ዋሻሉ የማይባሉ ሰዎች አምነ ናቸው። እነሱ ደግሞ ይሄ ነው እኔ አባትህን እምነት መከተል አለብህ ሲሉን በቃ ተቀጠልን በጭፍኑ ይላል ማለት ነው። አይ ይሄማ አይሆንም፣ እነሱ ወንጀለኞች ናቸው፣ ትውልድን አጥፍተዋል። ስለዚህ እነሱን ተጠያቂ ናችሁ። መልሶ ምን ይላል? አቲምዲፈይኒ የሚናል አዛብ ይላል። እኛ በእነሱ ምክንያት ስለሆነ የጠፋ ነው፣ እነሱን ደብል አድርግላቸው በአባትህ ላይ እንደገናቱ ሁ ክስ ታቀርበታ ቅጣቱን እኛ የሚበጅ ነው፣ የነገሩ አቅጣጫ እነሱ ናቸው ቃለ ሌኮል እንዲያ ፉን ይላል አላህ ስብሐ ለናንተም እጥፍ ይደረግላችሁ፣ ችግር የለም ለነሱም እጥፍ ይሆናል። ምክንያቱም ታንተ ደግሞ ከኋላ ለሚመጣው ትውልድ ደግሞ ደሞ እንደዛው አርጋ ተስር የሚመጣው ደግሞ አንተን መልሶ እንደዛው ስለሚከስ ለአንተ ምጥፍ ይሆንልህ አለ ይላል ማለት ነው። ስለዚህ እና ወላአነሁም ለአነን ከቢራ ይላሉ ስብሐ ከባድ እርግመት እርግማቸው። ለምን በቁጭት ማለት ነው። ወትሮ ሲያከብረው የነበረው አሁን ውጤቱን ሲያዩ እንደተጫወተበት አወቀና በቃ ላይ እርገማቸው ይላል። ችግር የለውም። እናንተም ትረግማላችሁ ሁለታችሁም ታገኛላችሁ የሚልበት ሁኔታ ይመጣል። ስለዚህ አንድ እንግዲህ የጌታ መልእክት መምጣት ግድ ነው። መጥቷል። በየጊዜው እንደ አስፈላጊነቱ በተለያዩ ሀገራት፣ በተለያዩ ዘመናት፣ በተለያዩ ነብያት መልእክቱ አልተቋረጠም ማለት ነው። የመጨረሻው ግን የተደመደመው በነብዩ መሐመድ ነው። እና ይሄ መልእክት ነብዩ ሲያልፉ ምንድን ነው ያሉት? አልዑለማ ወረሰቱ ልአንቢያ። እኔ በአካል ብለያቸው መለክተ መመሪያቸውን ይጅባቸው አላድኩም ቁርአን እናንተ ጋር ነው በጌታ የመጣው። ስለዚህ ዑለሞቹ እኛን ተክተው ይሰራሉ በየዘመኑ ዑለሞቹን ተከተሉ ብለው ኑዛዜ ያሳልፈው ነው የሄዱት ማለት ነው። ይህንን ያልተቀበለና ያልተከተለ አው ራሱን ለጥፋት ታረገ ማለት ነው። ሪ ይህን ክፍል ለመጨረስ ትንሽ ደቂቃ እንዳለን እየነገሩ ነው እና ቁርአን እስኪ በአንድ አረፍተ ነገር ብገልጹልን ሸህ ምን ትሉት ነበረ? እንዴት አጠራ በአንድ ቃላቶች ብገልጹት? ቁርአን እንግዲህ ለሰው ልጅ ህይወት ነው ማለት ነው። ይቻላል ራሱ የራሱ ጥላት የሆነ ሰው ነው ቁርአኑን ማይቀበሉ። ምክንያቱም ከጌታ ጋራ የምትገናኝበት ሌላ ምንም መስመር የለም ማለት ነው። ቁርአኑን ታልተቀበልክ ራስክን ለሰይጣን ሸጥክ ማለት ነው። እና ያ ከሆነ ደግሞ የዘላለም ኪሳራ ውስጥ ነው የምትገበው። ላአስሩ ኢነ ልኢንሳን ለፊ ኹስር ኢለ ለዚነ አመኑ ዋሚሉ ሷሊሀት ዘመን ምላለሁኝ። አላላ ስ ሰው ሲባል በሙሉ ለኪሳራ የተጋለጠ ነው። እና ተዛት ኪሳራ መዳን የሚፈልግ ካለ አራት መሰረት ማሟላት አለበት። አንደኛ በቁርአን ማመን ነው። ጌት ቁርዓን ባመጣው ተልእኮ ማመን ለለዚነ አመኑ በአጠቃላይ እስላምን መቀበል ማለት ነው። ከዛ ዋሚሉ ሷሊሀት እዛ ደግሞ በቻልከው መጠን ታመንክበት በኋላ ቁርዓን የሚያዝህን ነገር መስራት አለብህ ማለት ነው። በስራ ላይ መዋል አለብህ የከለከለህን መከልከል አለብህ ማለት ነው። ከዚያ ወተዋሶ ቢል ሀቂ ሀቅን ደግሞ ማስተባበር አለብህ አህላል ሀቅ ጋር መተባበር አለብህ። አንተም ለወገን መምከር አለብህ በዲኑ እንዲበረታ እሱ መምከር አለበት መደጋገፍ አለባቸው። ወተዋ ሰው ቢሱብር እንደገና ደግሞ ትዕግስት ማድረግ አለባቸው። ምክንያቱም ትዕግስት የሌለው ሰው በአላማው ሊጠና አይችልም ማለት ነው። በዚህ መልክ ህይወታችሁን አመራት አለች። ከዚህ ውጭ ከሆናቸው ኪሳራ ላይ ትወድቃላችሁ ብሎ በግልጽ ቋንቋ አላህ ያስቀምጠው ማለት ነው። ማሻላ መርሓባ የተከበራችሁ ተመልካቾቻችን ዛሬ ሰዓት እዚህ ላይ እንድናቆም አስገድዶናል። ከሸህ ጋር የጀመርነው ጭውት ገና አልጀመርነውም፣ በሰፊው ስለ ቁርዓን ተደብሩ የምናነሳ ይሆናል እንሻላ። እንደዚህ ፏ ያደረጉን ቡካሪ ብራንድ ኮሌክሽኖች ናቸው፣ እናመሰግናለን። የዛሬ ክፍል እዚህ ላይ ለመጠናቀቅ ተገደናል። በቀጣይ ክፍል ከሸህ ጋር የጀመርነውን ጭውት የምንጨርስ ይሆናል። ስላዳመጣችሁን እጅግ አድርገን እናመሰግናለን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።